ያው ቤት ተወስዷል። እስራኤል ዳንሳ ስልክ ቁጥር የሚጠራ መጣ ተባለ። ለመጀመሪያ ጊዜ ብርቅ እሱ ነበር ያለው። ይሄ እነዚህ ትልቅ ማፊያ ቡድን ነው። በቃ ነብይን በለው እነዚህም በላቸው። ከህዝብ ላይ የሚወስድ ሰው ሁሉ ሌባ የሆነች ነገር ሲሰራ መረጃው ይደርሰኛል እያንዳንዷን የሚንቀሳቀሳት ምንድነው አንቺ እንደዚህ ችግርሽ ከሱ ጋር አደጌ አኗኗሬን የት እንደተማርኩ የት እንደተወለድኩ እያንዳንዷን ቀዳ ገለበጠውና እግዚብሔር እግዚአብሔር ነገረኝ። ቁጥር ለመያዝ ችግር የለበት ምስራዬ ወዲያው ሴቭ አርጓት የመጽሔት ቁጥሩን ሁሉ ነው ይጠራ። በደቂቃ በቃ አምስት ሰዓት መጣ። እስከ ስምንት ሰዓት ሁሉ ነገር አሉ። በእኔ በኩል የመጣው አለም ሰገድ ብዬ ስወስድለት እነሱ ይተዋወቁ ነበር እኮ በወቅቱ ከአንቺ ጋር እንደዚህ የጋብቻ የፍቅር እንደዚህ አይነት ግንኙነት ነገር ነበራቸው ነበራቸው የትኛው ቀን ቆይ ምንድን ነው አንቺ ደንዝዘሻል የዛኑ ቀን ተነጋግረሽ የመሸጥ ፕላን አልነበረሽ ማለት እግዚአብሔር ተናገረ ልጅሽ ትሞታለች ልጅቷ ልትሞት ያው ከህዝብ ተደብቃ አትችል አንድ እውነት ህዝቡ ማወቅ ያለበት ህዝብ መሸወድ አትችል ራስን ነው የምትሸውደው ብይ ጸልዬ ነው የምሰጠው እና ሪል ስቴት ሊገዛልሽ ነው ይሉኛል ሳምንት አመላልሰውኝ ሀያ ሺህ ብር ነው ና በሀያ ሺህ ብር ሪል ስቴት አደለም ምንም የምትገዛበት አይደለም ከዛ ሽያጩ ላይ የነብዩ ድርሻ የነበረው ምንድን ነው ነሱ ተቀነባብረው ሌላ መስመር ጀምረዋል። የፊንቴክን መስመር ይዘዋል። ፖሊስ ጣቢያ ሄድሽ? እሺ አዲስ አበባ ፖሊስ ኮሚሽን ተሰባስበን ሄድን ከሴቶቹ ጋር እንቺ ሚያዝ አይደለሽም። እሺ ሄድኩኝ፣ መስማት ያለባቸው ድረስ ሄጃለሁ። ኮሚሽነር ጌቱ ሁሉ ኬዙን ያውቃል። ፋይሉ በጥሩ ተይዟል ተብሎ እንዳያጭበረብሩ ተብሎ በአራት መርማሪ ነው የተደረገልን። ከአገር እንዳይወጣ ታግዷል አለ። በቃ ከሀገር አይወጣ ሰው አይጭበርበር። ወደው ወደ ውጭ ሄድ እኛ ኮ ከአገር እንዳይወጣ ወረቀት አለ። ስብሰባ ተጠርተናል፣ አገር ልንመርቅ ነው። ጅማ ጎርጎራ እዚህ የአየር ትኬት ክፈይ። የማን ነው ያሁሉ የኔ ብር? ለምን አስፈራረዋለሁ? እኔ እኮ ህጋዊ ነኝ። አሁንም ባገኘ ወደፊት መጋተም እንዲንገጣጠም ነው። ስህተት ስትሰራ ሌባ ስትሆን ነው የምትፈራው። አልፈራም። ከቤተሰቦች የወሰድከው ወደ ዳንተ አካውንት የገባውን ስጥ፣ ባላቸው ዶክመንት አስተናግድ እንጂ ለምንድን ነው የምትፈራው? ተመስገንና ፍጹም ከሚባሉት ጋር ደግሞ ጅማ ጀምረው ነብይ አለም ሰገዶ አገዥ ዋጀና ከሚባል ሰው ጋር ምንድነው የተፈጠረው ነገር? እስቲ ነገር አምስት ሰዓት ላይ ነው የደወለው። ማታ ማታ አምስት ሰዓት ወጥቶ የሚታይ ብያለው። ግን ፓስተር ዳዊትም የለም ኤፍሬምም የለም ነብይ ዳግምም የለም። ብቻውን አገልግሎ፣ ብቻውን ዘመረ፣ ብቻውን ጨረሰ። እግዚአብሔር ስለ አንቺ አሁን ተናገረኝ። ነቢያት ስለሆነ ፍለጋ ማሳደድ የጀመርኩት ምን ብሎት ነው ብዬ እግዚአብሔር ሲባል ትሰማለህ። በልጅነቴ እንዳገባው የሀብታም ልጅ እንደሆንኩ አድቬንቲስት ኩየራ እንደተማርኩ እግዚአብሔር ነው ገለጠልኝ። ይህን ሁሉ ግን ሲል እግዚአብሔር አለኝ ስለሚል ከመሰረት ያወቀኝ ጌታ ብለህ እንግዲህ ይሄ ሲነገር ማዳመጥ ጀመርክ። ከዛ ከልጆቹ መሀል በጣም ቆንጆዬ ልጅ ልብኬ ያላት አለቻል፣ እሷ በሞት ልትነሳ ነው አለ። ልጅቷን ሊገን ሊወጣ ያለ ሊበቀልሽ መንፈሳል። ስለዚህ ሆቴሉ ከመቅስፈት ከእጅሽ መውጣት አለበት ብሎኛል። መርገም ነው ቤቱ ይሸጥ ልክ ከእጅሽ ሲወጣ እርግማኑ እዛ ጋ ይቆማል። እርግማኑ ያለው ከቤቱ ጋር ኃይሌን አውጪልኝ ስላት ተደናገጠች። ለምን ሀይሉ ዞሯል አየሁት። ነው የሚኒስትሪ ፎቶ ነው ኬት መጥቶ ነው አልኩት። በቃ ፎቶች ከሆነ ቦታ ተገንጥሎ መጥቶ እንደዚህ ዞሯል። እንዴት ሊዞር ይቻላል? አላውቅም። ከንቲባ ሆኖ ካርታ እንዴት እንደዞረ ያውቅ እና መድኃኒት አቁም እግዚአብሔር ፈውሰኋል አለ ማን ነው የሚለው እንደዛ እስራኤል ዳንሳ ጌት እዛ ሆስፒታል ውስጥ አረ ቸርቹ ሄዶ ቸርቹ ሄዶ መጥቶ ኮ እሺ ብዬ ወጣው። በዶክተር ይገረሙ ሞተ። መድኃኒት ማቆሙን አውቃለሁ። አቁም ሲለው ነበር። ለጊዜያዊ ለትንሽ ለግል ጥቅም ብላችሁ ትልቁን ነገር ታጣለ የሚል ምክር በውስጡ ያዘለ ስለሆነ ንግግርሽ ከዛ አንጻር ነው። ምስክር ነኝ ብሎ አለ በንትን አባገዳ ላይ አለመሰገዱ አጀና ተብሎ የመሰከረበት አለ የሆነ ሰው ጋር ምን ታደረጋለ ሳይከፈላቸው አንድ ሰው ስንት ብር ነው የከፈለው? በዛ 6 ሺህ ብር መመዝገቢያ ነው። እ 5500 እንግዲህ ወደ 300 ምና ሚሊየን ብር ጥፋቴ ና ግን ቆይ በስተ መጨረሻ ታዲ አሁን ተበዳዮች የሆኑ ሰዎች መኪና አገኙ ብራቸው ተመለሰ። ምን ላይ ሆን ደረስ በጣም ብዙ ሰው አሳዝኛል። ብዙ ሰውም መኪናችሁን ታገኛላችሁ። ለምን ምባለውን ነው መኪና ሳጣራ ዶክመንቱም ደረሰኝ ግርማይ ና ዳንኤል በሰባት ሚሊዮን ብር ተዋውለው ፊንቴክ ብለው ከፍተዋል የሚያለቅሳለ ራሱን ያጠፋለ በዚሁ ኬዝ ብዙ ዳሜጅ የሆኑ ሰዎች አሉ ላይፋቸው የተበላሻለ ትዳራቸው የፈረሳለ በጣም ብዙ የሚያስጠላ ህይወት ደግሞ አስተናገል ምን ያህል ገንዘብ አንቺ በሄሎ ታክሲ ተበልተሻል በሄሎ ታክሲ ከየሰው ያመጣሁት ብቻ ወደ ሰባት ሚሊዮን ብር አለ ድርጅቱ ሄሎ ታክሲ ልጄ ነው ብዙ ሚቲንግ ላይ ተናግሯል ልጄ ነው ሲል ስለማይፈርስ የማይፈርስ ድርጅት አድርጌ ነው ጠብቀው ተስፋ ያለው ነው የሚመስልም ልክኔ ከወጣው በኋላ አሁን ፈርሷል ድርጅቱ ድርጅቱ ፈርሷል እንዴ ሌላ ድርጅት ከፍተሽ አሁን ደግሞ ምን ስል ፊንቴክ ዶክተር አብይ ይሄንን ቦታ ሊመርቅ ሊሄድ ነው ሲባል የአውሮፕላን ቲኬት ቁረጭ ይባላለሁ። ለምን እኔ ባጀቱ ነኝ። በቃ ኬትም ላምጣ ኬትም አምጪው ቄቱ ፍጩ ኔ ጋ ለምን ፎቋን ካለፈ የሚሆነው አጣርቶ ማናለ የሚጎዳኝ ሰው የለም ወይ ብሎ ነው ተጠርቶ የሚገባው እንጂ አይገባም። ስብሰባ እንኳን ቢጠራ ኮንፊደንስ የለውም ይዤ ነው የምገባው። ተበድላችሁ ከሆነ እንዲሁም ደግሞ በዚህ ስማቸው የተጠራ ሰዎች አይ ውሸት ነው ያለ ስማችን ስም ተሰጥቶናል የምትሉ ከሆነ መታችሁ ምላሽ መስጠት ትችላላችሁ።